የባዛሩ ቦታ ምን ያህል እንዳማረና እንደተዘጋጀም ሰምተናል። የባዛሩ ኮሚቴዎች አንጋፋ ሴቶች ሁሉን በየዘርፉ ሲያሰማሩ፣ የሙዚቀኞቹ ዝግጅት፣ የሙዚቃው መከፈት፣ የስካርሌት ትዝታ ውስጥ መግባት፣ በድግሱ ቦታ ሰላምታ የሚለዋወጡ ቆንጆ ወንዶችን እስካርሌት ስታደንቅ፣ ከሆስፒታልም ሆነ ከየተቋማቱ አንድም የቀሩ ሰው ሳይኖር ወደ ባዛሩ ድግስ መምጣታቸውን የሜይቤል ሜሪዌዘር ፍቅረኛ ሬኒ ፒካርድ መሆኑን ሰምተናል። አዛውንቶቹ ታዳሚዎቹን እነዚህ ከጀነራል ሊ ጋር ለምን አልዘመቱም? ማንሾካሾክ ጀመረ፣ ብሎ ነበር ክፍል 36 ትረካ ያቆመው። ቀጣዩ ክፍል 37 ትረካ እንዲህ ተዘጋጅቷል። በአክብሮት እንድታደምጡት ጋብዘናችኋል። ይሄ ሁሉ ሰራዊት እንዴት አዳራሹ ውስጥ ይገባል? ከጥቂት ደቂቃዎች በፊት ሰፊ ይመስል የነበረው አዳራሽ አሁን ባንድ አፍታ በሰው ተጠቀጠቀ። በፀጉር ቅባትና በሽቶ በሻማዎች ሽታ በአበቦች መዓዛና በመጠኑ ከጫማ ጋር ከገባው አቧራ ጋር ያ የጥንት የጠዋቱ የወታደር ማሰልጠኛ አዳራሽ ተጨናነቀ። የሰው ጉርምርምታና ህምህምታ ከሞላ ጎደል ምንም ለመስማት እንዳይቻል አድርጎታል። መደማመጥ አቃተ። ሽማግሌው የኦርኬስትራ መሪ ሌቪ ሎሬና የሚለውን ዜማ መሃል ላይ አቋርጦ የበዓሉን የደስታና የፍንደቃ ስሜት ለማጀብ የተገፋፋ ይመስል አንድ ጊዜ እጅ ከነሳ በኋላ ኦርኬስትራው ቦኒ ብሉ ፍላግ የተሰኘውን ዝነኛ ዜማ እንዲጫወት ፈቀደለት። በመቶ የሚቆጠሩ ድምጾች ባጀብ ተቀበሉት። የደስታ ጩኸት ይመስል ላንቃቸው እስኪሰነጠቅ ከዳር እዳር ጩኸት። የከተማ ጠባቂዎች ጥሩምባ ነፊ መድረክ ላይ ወጥቶ ከሙዚቃው ቅኝት ጋር አስተካክሎ ገባበት። የእሱ ቅኝት ከሌላው ኅብረ ዜማ ከፍ ብሎ በቀጭኑ ይሰማል። የጭብጨባ እጆች እንዲንቀሳቀሱ ያደረገው ከልብ የመመሰጥ ስሜት የሕዝቡን አንጀት አላወሰው። እሰይ እሰይ ደቡብ ነፃነቱን ጠራ፣ ብቸኛ ኮኮብ ባዘለው ቦኒ ብሉ ፍላግ ጮራ። እሰይ እሰይ እሰይ፣ ደቡብ ነፃነቱን ጠራ። ወደ ሁለተኛው ግጥም ሲገቡ እስካርሌትም ከሌላው ሕዝብ ጋር እየዘመረች ሳለች ከጀርባዋ የሜላኒን ግልጽ፣ ጣፋጭና ቆንጆ ቅላጼ ያለው ድምፅ ሰማች፤ እንደ መለከቱ በቀጭኑ የሚፈስ ድምፅ። ዞር ብላ ስትመለከት ሜላኒ እጆቿን ደረቷ ላይ አጣምራ ከተጨፈኑ አይኖቿ ዳርና ዳር እንባዬ ይፈሰሳት ቆማለች። ሙዚቃው ሲያበቃ ለስካርሌት ፈገግታ መገበቻት። አይኖቿን በመሐረብ እየጠራረገች ይቅርታ እንደመጠየቅ አይነት በጣም ደስ ብሎኛል አለች በሹክሹክታ። በወታደሮቹ በጣም ኩራት የተሰማኝ ከመሆኑ የተነሳ እንባይ መቆጣጠር አልቻልኩም። በአይኖቿ ውስጥ የሚያበራው ጥልቅ ብርሃን በጣም ከማንጸባረቁ የተነሳ ትንሿን ግልጽ ፊቷን በውጋገኑ አጥለቅልቆ እጅግ ውብ አድርጓታል። ሙዚቃው ሲያበቃ ፍቅረኛ ወደ ፍቅረኛው፣ እናት ወደ ልጇ፣ ሚስትም ወደ ባሏ ስትዞር እፊታቸው ላይ የሚነበበው ነገር የሁሉም አንድ አይነት ነው። በጨምዳዳም ሆነ በትምቡኬ ጉንጫቸው ላይ የሚወርደው የኩራት እንባ በከንፈሮቻቸው ላይ የሚታየው ፈገግታና በጥልቅ አይኖቻቸው ውስጥ የሚንቀለቀለው እሳት ከቶም አንድ አካል አንድ አምሳል ነው። ያ እንደነበልባል የሚንበለበል ውስጣዊ ስሜት ምናምኒት የቁንጅና ነጠብጣብ እንኳን የሌለባትን ሴት እቁንጅና አገር ሰዶ በጣም ተወዳጅ፣ በጣም ተፈቃሪ ሴት ያደርጋታል። የደቡብ ሴቶች ወንዶቻቸውን ሲወዷቸው ለብቻው ነው ሲተማመኑባቸው ለብቻው ነው። ሲያምኗቸውም የመጨረሻዋ የሰውነት እስትንፋሳቸው እስክትሟጠጥ ድረስ ነው። እንደዚህ ያለ ግራጫ ልብስ የለበሰ ጀግና ሰራዊት በእነሱና በያንኪዎች መሃል ብረት መዝጊያውን ሰርቶ ቆሞ፣ እንዴት ተደርጎ ነው ሴቶቹ ጥቃት የሚደርስባቸው? ገና ጠዋት ዓለም ስትፈጠር፣ ገና ማለዳ የሕይወት ጎህ ሲቀድ ጀምሮ እንደዚህ ያለ ጀግና ሰራዊት እንደዚህ ያለ ለነፍሱ አይሳሴ ወታደር እንደዚህ ያለ ቆራጥ ህዝብ እንደዚህ ያለ ተወዳጅ ጦር ኖሮ ያውቅ ይሆን? እንደነሱ ያለ ዓላማ፣ እንደነሱ ያለ ትክክለኛና ሐቀኛ ዓላማ ከድል በስተቀር ምን ሊያጋጥመው ይችላል? ወንዶቻቸውን የሚወዱትን ያህል የሚወዱት ዓላማ እጃቸውንም ልባቸውንም የገበሩለት ቅን ዓላማ ሌት ተቀን የሚያወሩለት፣ ሌት ተቀን የሚጨነቁ የሚጠበቡለትና ሌት ተቀን የሚያልሙት ዓላማ ካስፈለገ እነዚህን ውድ ባሎቻቸውን ውድ ልጆቻቸውን የሚሰውለትና ወንዶች በጦር ሜዳ ባንዲራዎቻቸውን እንደሚይዙ ሁሉ እጦታቸውን ለመሸከም ዝግጁ የሆኑለት ታላቅ ዓላማ ነው። ባቸው የመስማትነት ጎርፍና ማዕበል ይተራመሳል። የኮንፌዴሬሲው ጎርፍና ማዕበል ይተረማመሳል። የመጨረሻው ድል እደጃፋቸው ላይ ቆሞ በራቸውን እያንኳኳ ነውና የኮንፌዴራሲው ጎርፍ ግድቡን ጥሶ ሊፈስ ነው። በቫሊ ውስጥ ስቶን ዎል ጃክሰን የተጎናጸፈው ድልና በሰባቱ ቀን ጦርነት ሪችሞንድ አካባቢ ያንኪዎች የቀመሱት የሽንፈት ጽዋ ለዚህ ሁነኛ ማስረጃ ነው። እንደ ጀነራል ሊና እንደ ጃክሰን ያሉ የጦር መሪዎች እያሉ ከድል ሌላ ምን ይመጣል? አንድ የመጨረሻ ቅጣት ከተቀጡ ያንኪዎች እያለቀሱ ተንበርክከው የሰላም ያለ ማለታቸው አይቀርም። አንበሶቹም የደቡብ ወንዶች እየጋለቡ ወደ ቤታቸው በመገስገስ ልጆቻቸውን ይስማሉ፣ ሚስቶቻቸውን ያቅፋሉ። አንድ ተጨማሪ ድል ከዚያ ወዲያ ጦርነት ያከትማል። በእርግጥ ባዶ ወንበሮችና የአባቶቻቸውን ፊት ዳግመኛ የማያዩ ሕፃናት ፊቶች አሉ። ምልክት ባልተደረገባቸው የቨርጂኒያ መቃብሮችና በጸጥተኞቹ የተንሲ ተራሮች መሃል የሚወድቁ ቆራጥ አባቶች ይኖራሉ። ታዲያ ለእንደዛ ያለ ክቡር ዓላማ ይህን የመስዋዕትነት ዋጋ መክፈል ይበዛበታል እንዴ? ለሴቶቹ ቀሚስ፣ ሻይ ቅጠልና ስኳር ማግኘት ይከብድ ይሆናል። ከታላቁ ዓላማ አንጻር ግን ከቶም ኢምንት ነገር ነው። ጨዋታ በዛ ላይ ሌት ተቀን የሚከንፉት ኮንትሮባንዲስቶች እነዚህን ቁሳቁሶች በያንኪዎቹ አፍንጫ ሥር አሳልፎ ያመጧቸዋል። ራፋኤል ሲሜስና የኮንፌዴራሲው የባሕር ኃይል እነዚያን የያንኪ የጦር ጀልባዎች በአስቸኳይ ድባቅ መትተው የባሕር በራችንን ይከፍቱልናል። የእንግሊዝ የጥጥ መዳመጫ ፋብሪካዎች የደቡቡን ጥጥ በማጣታቸው ሥራ እየፈቱ ስለሆነ እንግሊዞች ኮንፌዴራሲው ጦርነቱን እንዲያሸንፍ እየረዱ ነው። ደሞም አንድ የመሳፍንት አገዛዝ ከሌላ የመሳፍንት አገዛዝ ጋር እንደሚረዳዳ ሁሉ የብሪታንያ መሳፍንትም ኮንፌዴራሲውን ያግዛሉ። እናም ሁለቱ አንድ ላይ እነዚያን አፍቅሮተንዋ ያሰከራቸው ያንኪዎች መግቢያ መውጫ ያሳጧቸዋል። በዚህ አይነት እንግዲህ ሴቶች ቀሚሳቸውን እየነሰነሱና እያሽካኩ ልባቸው በኩራት ሊፈነዳ ደርሶ ወንዶቻቸውን በፍቅር ዓይን ነው ያሉ። ከአደጋ አፋፍና ከሞት ተመንጭቆ የሚገኝ ፍቅር በሰላሙ ጊዜ ከሚገኘው ከማናቸውም ፍቅር በጥፍ ድርብ እንደሚበልጥ አሳምረው ያውቃሉ። ስለዚህም ይህንን የጦርነት ዋዜማ ፍቅር እንደ ክፉ ቀን እህል ይሻማሉ። ስካርሌት በመጀመሪያ የተሰበሰበውን ሕዝብ ስታይ በፓርቲው ላይ በመገኘቷ የተሰማት ደስታ ወሰን አልነበረውም። የቆየች ስትሄድ ግን በግማሽ ልብና መንፈሳቸው በጣም ከፍ ያለውን ደስተኛ ሰዎች አጤና ደስታዋ ሁሉ። ቀስ በቀስ በነነ። እዚያ ያለች እያንዳንዷ ሴት እንደ እሳት በሚቃጠል የፈንጠዚያ ስሜት ትነዳለች። እሷ ግን ያ ስሜት ውስጡ አይነድም። እንዲያውም ቅጥ አጥቶ መንፈሷን አፍዝዞታል። እንዴት እንደሆነ በማታውቀው ምክንያት አዳራሹም ቁንጅናውም ደበዘዘባት። ሴቶቹም የደስደሳቸው አልዋጣላት። ለታላቁ ዓላማ ተብሎ በተከፈለው ሞቅ ያለ መስዋዕትነት የሚያንጸባርቁት ፊቶችም በጭራሽ የገልቱነት መልኮች መስለው ታዩአት። ግብዝ ፊቶች። በአንድ አፍታ ባጥለቀለቃት ራስን የመገንዘብ ዕውቀት ውስጥ እንደ ሰመጠች አፏን በመገረም ከፍታ ከነዚህ ሴቶች ጋር ጠንካራ የልብ ኩራታቸውን እንደማትጋራ ተገነዘበች። ከእነዚህ ሴቶች ጋር መሥዋዕትነት የመክፈልን ፍላጎት እንደማትጋራ አጤነች። በጠቅላላው ለዓላማው ብለው የሚያደርጉትን ነገር በሙሉ እሷ ከልቧ የማታደርግ መሆኗን በሚገባ አሰበች። በድንጋጤ አንድ ነገር ታሰባት። ራባ ጉዴ ወጣ። የለም የለም፣ እንዲህ ያሉትን ነገሮች ማሰብ የለብኝም። ስህተት ነው፣ ኃጢአት ነው። ያም ሆነ ይህ ግን ዓላማዬ የሚሉት ነገር ለእሷ ምንም ስሜት የማይሰጣት ነገር መሆኑን ሌሎቹም ሰዎች ቢሆኑ በዚያ ሙዝዝ ባለ ግትር አይናቸው እያዩአት ስለ ዓላማው የሚናገሩት ነገር ጨርሷ አይዋጥላትም። የዓላማው ቅዱስነት በፍጹም አይሰማትም ርነቱም ቢሆን ለተቀደሰ ዓላማ የሚዋጉት ጦርነት ሳይሆን ሰውን ለከንቱ እልቂት የሚዳርግ ገንዘብን ያለ ፍሬ የሚያስጠፋና ሊገኝ የሚችለውን ምቾት እንዳይገኝ እንቅፋት የሚፈጥር ነገር ነው። አታካችና አሰልቺ የሆነውን የጥልፍ ጠለፋ የፋሻ ጥቅለላና የጨርቅ መቋጨቱም ዝንታለም የማያልቅ ሥራ ስራ ጣቷን ከማሻከርና ጥፍሯን ከማዶሎም በቀር የሚረባ ነገር አለመሆኑን አውቃለች። ደሞ ያ ሆስፒታል ቤት፣ እቤት ሆስፒታል ብሎ ነገር መቼም ነፍሷን የሚያደማ ነገር ነው። የሚከረፋ የቆላ ቁስል፣ የማያቆ ማቃሰትና የሞት ጣር፣ የምትሞት ሴት ድምፅ የለሽ አስፈሪ ፊት፣ የቁም ሞት በጣም አሰልችቷታል፣ አንገሽግሿታል። ስካርሌት ቅዝዝ እንዳለች አካባቢው አንቃኘች። እነዚህ አሁን በልቧ ያስገባቻቸውን ሐሳቦች በዙሪያዋ ያሉት ሰዎች ግልጽ ፊቷ ላይ የሚያነቡባት መስሏ ትሰግታለች። ምነው እሷም እንደ ሌሎቹ ሰዎች ያለ ስሜት ቢሰማት ምን አለበት። እነሱ ዓላማቸውን በቅን ልቦና ይደግፋሉ፣ በሙሉ ልብ ሊሰውለት ያስባሉ። የሚናገሩና የሚያደርጉትን ሁሉ ካንጀታቸው ይናገራሉ፣ ካንጀታቸው ያደርጋሉ። እናም እሷ በልቧ ምን እንዳለ አንድ ሰው እንኳን ቢጠረጥር፣ የለም የለም፣ ማንም ማወቅ የለበትም። በውሸት እያስመሰለች ለዓላማው ጉጉት እንዳላት በዓላማው እንደምትኮራ ማሳየት ይኖርባታል። የአንድ አንድ የኮንፌዴሬሲው መኮንን የሞት ሚስት መሆኗን የሱ ዓላማ ዓላማዋ የሱ ትግል ተጋድለዋ መሆኑን ማስመሰል አለባት። በሱ ሀዘን ቅስሟ መነካቱን ልቧ ከሱ ጋር መቃብር መውረዱን በማሳየት ባሏ ለዓላማው ብሎ በመሞቱ ዓላማውን ሲያራምድ በመውደቁ የምትጽናና መሆኗን ማስገንዘብ አለባት። ወይኔ ምን ነው እሷ ከሴቶቹ ሁሉ የተለየችው? ለምንድን ነው እነሱ እንደሚያደርጉት ምንም ሆነ ማንንም ማፍቀር እሷ በጭራሽ አትችልም? ምን አይነት ብቸኛ ስሜት ነው ያላት ከአገር የተነጠለ። እሷ ለራሷ ከዚህ ቀደም በመንፈስም ሆነ በአካል ብቸኛ ሆነ አታውቅም። በመጀመሪያ እነዚህን ሐሳቦቿን ገፍትራ ለመጣል ሞክራ ነበር። ነገር ግን ለራሷ ታማኝነትን አጠንክሮ ያስተማራት ተፈጥሮዋ አሻፈረኝ አለ። ስለዚህ ባዛሩ እየተካሄደ እሷና ሜላኒ ከባንኮኒው ውስጥ ሆነው እንግዶቹን ሲያስተናግዱ ጭንቅላቷ ከራሷ ጋር ሙግቱን ቀጥሏል። እንደ ሁል ጊዜው ራሷን ከራሷ ጋር ለማስተማመን ስትሞክር አዳገታት። ሌሎች ሴቶች ስለ አገር መውደድና ስለ ዓላማ የሚያወሩት ሁሉ የማይረባ ነገር ነው። ወንዶቹም ዋና ዋና ጉዳዮች እያሉ ስለ ሀገሮች ነጻነት የሚዘላብዱት ነገር ያው እንደ ሴቶቹ ማይረባ ነገር ነው ስካርሌት ኦሃራ ሃሚልተን ብቻ እሷ ብርቱዋ ብቻ ናት በጠንካራ አይርላንዳዊ ጭንቅላት ፍሬ ያለው ነገር የምታስብ ይህን ዓላማ የሚባል የጅል ነገር አጥንት እንደያዘው ውሻ ሙዝዝ ብላ አታላዝንም በአንጻሩ ግን የራሷንም እውነተኛ ፍላጎት ተቀብላ ጅል መሆን የለባትም። ራሷን አታታልልም። ስለ ሁኔታው እቅጩን አውቃ እንድትረዳ የሚያደርግ ግትር ጭንቅላት አላት። ያም ሆኖ የምታስብ የምታልመውን ማንም ሰው ማወቅ አይኖርበትም። አሁን እሷ የምታስበውን ይሄ ለባዛር የተሰበሰበ ሕዝብ ቢያውቅ መቼም የጉድ ያለህ ብሎ ራሱን ይይዛል። አሁን ድንገት ብድግ ብላ ኦርኬስትራው ያለበት መድረክ ላይ ቆማ ጦርነቱ ፍሬቢስ ስለሆነ መቆም እንዳለበትና ሰው ሁሉ ወደ ቤቱ ተመልሶ ወደ ጥጥ እርሻው መሄድ እንደሚገባው ብታስረዳቸው ምን ይሉ ይሆን? እንደ ድሮው የፓርቲ ዳንስ መጀመር፣ እንደ ጥንቱ ቆንጆ ማማረጥና ጥሩ ጥሩ አረንጓዴ ቀሚሶችን መልበስ እንደሚያሻበት ነግራቸው ምን ይሉ ይሆን? አንዲት ቅጽበት ራሷ ለራሷ ያስረዳችው ነገር ገባት። ግን አሁንም አዳራሹን በመከፋት መመልከቱን አልተወችም። የማክለር ሴት ልጆች ተመድበውበት የነበረው ባንኮኒ ወይዘሮ ሜሪ ወይዘር እንዳሉት እውነትም ለብዙ ሰው ዐይን የሚያጋልጥ አይደለም። ሰው እየመጣ እየገዛ የሚሄደው በጣም እየቆየ በመሆኑ በመሃል በሚፈጠረው ጊዜ ስካርሌት ዙሪያ ገባውን ደስተኛውን ሕዝብ በቅናታ ዓይን ማየት ቀጠለች። ሜላኒ የስካርሌትን የመከፋት ስሜት ልብ ብላለች። ሆኖም ይሄ መከፋቷ የመጣው ቻርሊ አጠገቧ ባለመኖሩ ነው ብላ ስላመነች ምንም አይነት ንግግር እንደማትፈልግ አስባ ዝም አለቻት። እስካርሌት አካባቢውን በጥላቻ ስታይ፣ ሜላኒ ከባንኮኒ ስር ያሉትን ዕቃዎች እያነሳች በመደርደር ለዓይን ማራኪ ለማድረግ ትጣጣራለች። ስካርሌት ከዴቪስና እና ከስቲፈንስ ፎቶ ግርጌ ያሉት አበቦች እንኳን ደስ አላሏትም የመሥዋዕት ማቅረቢያ ቦታ ይመስላል አለች በሽሙጥ ሁሉ ሰው ስለ እነዚያ ሁለት ሰዎች የሚያወራውን ስሰማ አባትና ልጅ ሆኑ ያስመሰላቸዋል አንድ ድንገተኛ የፍራቻ ስሜት እንቃረጋትና ነገሩን በቅን ልቦና ባለማየቷ ይቅርታ መጠየቅ ቃጥቷት ነበር ሆኖም በጊዜ ራሷን ገታች መቼም እውነት ነው ከራሷ ህሊና ጋር ሙግት ገጠመች። ሁሉ ሰው የተቀደሱ ሰዎች አድርጎ ያያቸዋል። ሁለቱም እንደኛው ሰዎች ናቸው። እንደ ዋጋን ነው ያወሩላቸዋል እንጂ መልካቸውማ ጭራሽ አስቀያሚያል። እርግጥ ስቲፈንስ እንኳን አይፈረድበትም፣ ሕይወቱን ሙሉ ጤናቶ የኖረ ስለሆነ እንዲህ መሆኑ አይገርምም። ዴቪስ ግን ወደዚያ ጽድት ቶዳለው ኩሩፊት ቀና ብላ ተመለከተች የፍየል ጺም የሚመስለው ያገጭ ጺሙ ነው በጣም የሚያናድዳት ወንዶች የሚያምሩት ወይ ሙልጭ አድርገው ሲላጩ አሊያም የከንፈር ጺማቸውን ብቻ ሲያሳድጉ ያ ካልሆነ ምኑን ግጥም አድርገው ጺም በጺም ሲያደርጉት ነው መቼም የቀጫጫ በሱ ቤት የመጨረሻ ቆንጆ ነው መቅረቡ እኮ ነው አለች እስካርሌት በልቧ ያ ፊት በውስጡ የአንዲት አገር ሸክም ለመሸከም የሚያስችል የረጋ እውቀት መኖሩን ሳታጤ ነው። የክፍል 37 ተረካ በዚሁ አብቅቷል። ቀጣዩን ክፍል 38 ተረካ ይዘንላችሁ በሰዓታችን እንጠብቃችኋለን። ስላደመጣችሁን ከልብና አመሰግናለን። ነገም ሌላ ቀን ነው ደራሲ